ካን ዒባዳ በኋላ ወደ ሌላ ዒባዳ ባህሮቹን ያሸጋግራል። ይህ የሆነበት ምክንያት ባህሮቹ የበለጠ ወደ አላህ እንዲቃረቡ የበለጠ የእሱን ውዴታ እንዲያገኙ በዱንያም በአኼራ ስኬታማ እንዲሆኑ ነው። ስለዚህ አላህ ስብሓንሁ ወተዓላ እንደዚህ አይነት የመልካም ስራ እድል ፉርሳ ሲሰጠን ልንሽቀዳደምና ያንን መልካም ስራ ልንተገብር ይገባል እንጂ ወደ ኋላ ልንል ከዚያ መልካም ስራ ልንሸሽ አይገባም። እንደሚታወቀው ጀነት ከገባም በኋላ ደረጃችን ከፍና ዝቅ የሚለው ዛሬ ዱንያ ላይ በሰራነው ስራ ልክ ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን፣ አይ ቢሰበብ ቢማ ኩንቱም ተዕመሉን፣ ዱንያ ላይ ስትሰሩት በነበረ ስራ አማካኝነት በዚያ ሰበብ ጀነት ግቡ ይባላል። እንደሚታወቀው አኼራ ላይ አንድ መልካም ስራ ፈልገን አንድ መልካም ስራ እምንለምንበት አንድ መልካም ስራ ምናለ ዱንያ ላይ በሰራሁት አንድ ሐሰና የሚያስገኝ መልካም ነገር ምናለ በተገበርኩት ብለን የምንቆጭበት ያን የምንመኝበት ቀን ይመጣል። ስለዚህ ይህን ቀን ከመምጣቱ በፊት አቅም ያለን የሆኑ ሰዎች እንዲህ ዓይነት መልካም ስራዎች ስናገኝ ልንሽቀዳደም ይገባል። እነዚህ ስድስት ቀናቶች መጾም ትልቅ የሆነ አጅር ምንዳ የሚያስገኙ ናቸው። ነቢ ዓለይሂ ሰላቱ ወሰላም በሆነ ሐዲስ ምን ይላሉ?

የአመቱ አስር ቀናቶች ይሸፍናሉ ማለት ነው። ከዚያ ደግሞ ስድስቱ ቀናቶች የቀረው ሁለቱ ወር ይሸፍናሉ ማለት ነው። በአስር ስናባዛው በአስር ስናባዛው ረመዳን አስሩ ወር ይሸፍናል። ስድስቱ ቀናቶች ደግሞ ሁለቱ ወር አጠቃላይ አመት ነብዩ አለይሂ ሰላቱ ሰላም ካነ ከሲያም የሚደህር ያሉት ይሄ ነው። ስለዚህ ረመዳን ጾሞ እነዚህ ስድስት ቀናቶች ያላስከተለ ያልጾም የሆነ ሰው ሳ ይህን ትልቅ አጀር ምንዳ ያመልጠዋል ማለት ነው። ትልቅ የሆነ ምንዳ አጀር ያመልጠዋል። እንግዲህ አንድ ሰው እንግዲህ የዱንያ ነገር ቢሆን ብር ወይም ሪያል ወይም ዶላር ነገር ቢሆን ይህን አክል ትንሽ የሰርጠ ይህን አክል ታገኛለህ ቢባል አይመልጠውም፣ እንደምንም ይሰራዋል ማለት ነው። ይሄ ከዚያ በላይ የሆነ ነገር ነው። ምክንያቱም ብሩ ዶላሩ ጀነት አትገዛ፣ ያን አትገዛበትም። ይሄን ግን የጀነት መግቢያ ሰበብ ነው። ምናልባት በብሩ መልካም ከሰራህበት ሊሆን ይችላል። ይሄ ግን ጀነት የመግቢያ ሰበብ ነው። በዚህ መልኩ ማለት ነው። ትልቅ የሆነ ምንዳ የምታገኝበት ነው። ማንም አያስመልጠው ማለት ነው። ወከዛሊካ እንደሚታወቀው እነዚህ ስድስት ቀናቶች የተደነገጉበት ሕክማ ጥበብ አለ። አብዛኛው ሰዎች ይህን ሕክማ ጥበብ ያልተገነዘቡ የሆኑ ሰዎች ናቸው፣ እነዚህ ስድስት ቀናቶችን የማይጾሙት። እንደሚታወቀው ፈርድ ወይም ነዋፊል የሆኑ ባዳዎች፣ ሱና የሆኑ ባዳዎች ነገ አኼራ ፈርድ የሆነ ባዳችን ላይ ጉድለት ሲገኝ ጠጋኝ ናቸው ይጠግናሉ። ምሳሌ ምን ሰግዳቸው ሱና ቀብሊያ ባዓዲ ሌሎች ሱናዎች ሱናዎች ቀብሊያና ባዓዲ። ነገ የው መልቂያማ ሰላታችን ላይ ጉድለት ሲከሰት ያንን ጉድለት ይጠግናል። ልክ እነዚሁ ስድስቱ ቀናቶች ማለት ነው ረመዳናችን ላይ ያለን ጉድለት ጠጋኝ ናቸው። ረመዳናችን ላይ የሚገኝ ስህተት ካለ ፈርዱን የሚጠግኑ ናቸው። እንደሚታወቀው ነቢ አለይሂ ሰላቱ ሰላም በሐዲታቸው እንደተናገሩት አላህ ሱብሓነሁ ወተዓላ ለባሪያው ፈርዱን ይተሳሰበዋል ማለት ነው

ፈኢን ካነ ለሁ ተጠውዕ ቃለ አትሙ ሊዐብዲ ፈሪዳተሁ ሱና ካለው ይህ የፈርዱ ማለት ነው። ጉድለት በሱ ጠግኑለት ሙሉለት ይላል ማለት ነው። ስለዚህ ረመዳናችን ላይ ጉድለት ሊኖር ይችላል፣ እንከ ሊኖር ይችላል። ስለዚህ ያንን የሚጠግንልን የሆነ ነገር ያስፈልገናል። ያ የሚጠገነው በምንድን ነው? እንደዚህ በሱና ዕባዳ ነው እንደዚህ ሸዋል እነሱን በመጾም ነው። ስለዚህ ሸዋላችን በመጾም ይህንን ከላይ የተጠቀሰው አጅር ከማግኘትም ባሻገር ፈርዳችን ላይ በሱ ላይ ማለት ነው የሚገኘው እንከንና ጉድለት መጠገኛና መሙያ ነው። ስለዚህ ይህንን ትልቅ አጅር ያለው ይህንን ትልቅ የሆነ ምንዳ ያለውን ነገር ልናስመለጥ አይገባም። ስድስት ቀን ማለት በጣም ቀላል ነው። እንኳን ስድስት ቀን ወሩ ሁሉ ጾመን የለን ወሩ ሁሉ ይጾም እንደ ስድስት ቀን ነው። ሶበር ስድስት ቀን መጽናት ያቅተናል። በእርግጥ ግዴታ አይደለም ፈርድ አይደለም፣ ፈርዱ ረመዳኑ ነው። ግን እንዳያችሁት ከላይ የተጠቀሰ አጅር ምንዳ ያለው ነው። ይሄንን አጅርና ምንዳ እንዳ አንድ የሆነ ሰው ጀነትን የሚፈልግ የአላህ ሱብሓነሁ ወተዓላ ውዴታ እንዲሁም ደግሞ ማለት ነው ነገ ጀነት ላይ ደረጃው ከፍ ማድረግ የሚፈልግ ሰው እንዲሁ በከንቱ አያሳልፈው ማለት ነው። ስለዚህ ሁላችንም ይሄንን ጾም በመጾም ልንበረታ ይገባል። እንግዲህ ሸዋል ነው የሚጾሙ ስድስት ቀን በሸዋል ሸዋል ማለት ወሩ ሙሉ ማለት ነው ሸዋል ወሩ በሙሉ ማለት ነው የግድ ስድስቱ ቀን ረመዳኑ እንደጾመ ማከታተሉ ግዴታ አይደለበትም ከፈለገ በተከታታይ ከፈለገ እያፈራረቀ ወሩ መጀመሪያ ላይ መሀል ላይ መጨረሻ ላይ እያደረቀ መጾም ይችላል ምንም እንኳ ፈርዱ እንደጨረሰ ማከታተሉ በላጭና ተወዳጅ ነው ማለት ነው ነገር ግን ثم اتبعه የተባለው ስድስቱ ያስከተለ ዋናው ረመዳኑ ቀዳውንም ጨርሶ ይጾም እንጂ ወዲያውኑ ያስከተል፣ በመሐልም መጨረሻም ያስከተል ያስከተለ ነው የሚባለው፣ ወር ውስጥ እስከሆነ ድረስ ማለት ነው። እና እንደዚህ ሰፊ የሆነ እድል ያለው ነገር ነውና ሳንቀልድ ልንጾም ይገባል። አንዳንዶች ያሾፋሉ፣ እንኳን ስድስቱ ከረመዳኑም ስድስት በተቀነሰልን እያሉ በዲን ላይ የሚያላግጡ የሚያሾፉ ሁሉ አሉ ማለት ነው። አላህ ልንፈራ ይገባል። እንዲህ አይነት ምን ለሆነን ሰዎች ማለት ነው እንዲሁ የተዘናጋን የሆነ ሰዎች ደግሞ ሳንዘናጋ አጋጣሚውን እየጠበቅን ማለት ነው፣ ከቻለን ስድስቱ በተከታታይ ካልቻለን ደግሞ እያፈራረቅን ሁለት ቀን ጾመን እያፈጠርን ወይም አንድ ቀን ጾመን እያፈጠርን በመሀል እየጾምን ስድስቱ ብቻ ወሩ ሳያልፈን ልንጾመ ይገባል ማለት ነው። ቀዳ ያለበት የሆነ ሰው ደግሞ ቀዳውን መጀመሪያ በመውጣት ላይ ሊሽቀዳደም ይገባል። ቀባውን በመውጣት ላይ ሊሽቀዳደም ይገባል። ለምን መን ሷመ ረመዳን ነው የተባለው